ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ለምን አረብ ሀገር እንመላለሳለን በሚለው ነው። ማለት አንዴ ሂደን አንመለስም ብለን እንመለሳለን። ይህም የሆነው ለምንድን ነው እና እኔ ምክንያቱም ሰው እያመንን በራችን ስለምንበላ ነው። እና እኔ እየገጠመኝን የራሴ ልነግራችሁ ነው የፈለግኩት። ምንድነው የገጠመኝ እኔ የሶስት ዓመት የሰራውበትን ያጎቴ ልጅ ስለበላኝ ነው። ትምህርት እንዲሆናችሁ ስለፈለግኩ ነው። እና ምንድነው የሆነው እኔ ስመጣ አካውንት ከፈትኩና ደብተሩን ለሱ ሰጥቸው መጣሁ። እኔ ቁጥሩን ጽፌ ይዤ መጣሁ ማለት ነው ከዛ በኋላ ምንድን ነው የሆነው? ከሰዎቹ ጋር ሄጄ ብር በራሴ አካውንት ነው ማስገባ ስላቸው አይቻልም አሉ። አይቻልም በአንቺ አካውንት ማስገባት አይቻልም አሉኝ። እና እሱን ደውዬ በቃ ምላድርግ፣ በአንቺ አካውንት መግባት አይቻልም ተብሏል ስለው በቃ በእኔ አካውንት ላኪ፣ ከዛ ትራንስፈር ማድረግ ልሻለሁ አለኝ እሽ ብዬ ማለት እሱን ያመንኩበት ምክንያት በቃ ከኛ ቤት እንደ ልጅ ነው የሚታይ እንደ ልጅ ነው በቃ የሚታየው እንደ ወንድሞቼ ማለት ነው። እና ቤተሰብም በቃ ከአንተ ጋር ይሆን ብለው በቃ አንተ ጥሩ ደረጃ እንድትደርስ ብሯን አሳብስብላት ስላሉት እሺ ብሎ እሱም አካውንቱ ሰጥቸው ሄድኩ። እኔም በየሁለት ወሩ በየሶስት ወሩ ልክ አለው ብር በእሱ ልክና እሱ እንደ ከሱ ጋር ትራንስፈርም እንደሚያደርገው ነው ማውቀው። እና ምንድነው የሆነው፣ ሁሌም ግን ማለት እኔ ዘጠኝ ቤተሰብ ነው ያለ፣ ሁሉን ስራ ምግብም፣ ጽዳትም ሁሉን ነገር ነው የምሰራው። መኪና ማጠብ አለ፣ ውጭ ማጠብ አለ፣ ስንት ነገር አለ። እና ሁለተኛ ደግሞ ምግብ የሚባል የለም፣ ምግብ የለም። ማርያምን በስመ አብ ውስጤ እየተቃጠለ በቃ በጣም ያው የራብን ነገር ታውቁታላችሁ። ምግብ የሌለበት ቤት ብዙ ቤት አለ። እና እኔ እያንዳንዱን ውሎዬን እነግረዋለሁ። ውሎዬን ዛሬ እንደዚህ ነው ያልኩት ብዬ ሁሌም ማታ ማታ ነግረዋለሁ። ማታ ማታ ሁሌም እነግረዋለሁ። እና በጣም እንደደከመኝ፣ በጣም በቃ ጥሩ ሰዎች እንዳልሆኑ ነግረዋለሁ። እና ችግር የለም አይዞሽ ይለኛል እሱም በቃ ትንሽ አጠራቅሚና ና እኔ አግዝሻለሁ ይለኛል። እኔም እሺ ብዬ እየሰራው ወደ እሱ አካውንት ልካለሁ፣ እየሰራው ወደ እሱ አካውንት ልካለሁ። ሲባል ሲባል ማለት ነው ሶስት ዓመት ሞላኝ። ሶስት ዓመት ከሞላኝ በኋላ ምን አልኩት እኔ ደከመኝ፣ ከዚህ በኋላ መምጣት እፈልጋለሁ። ስለዚህ ብሬ ስንት ብር አለኝ ብዬ ጠየቅኩት ማለት ነው። ከዛ ይህን ታክል ብር አለሽ ከዛ ደግሞ ያንቺውን ያክል ደግሞ እኔ ጨምርሻለሁ አለኝ። እሺ ብዬ በቃ ሰዎቹም እንዴት ነው ትመለሻለሽ፣ ወይስ አትመጭም ሲሉኝ አውቄ ማለት መሄድ ከእነሱ መውጣት ስለምፈልግ አይ እመለሳለሁ እና ወረቀት ስሩልኝ አልኳቸው። እንደዛ ካልልኳቸው አይለቁኝም። ስለዚህ እንደምመለስ አድርጌ ሄድኩ ማለት ነው። ከዛ በኋላ ከሄድኩ በኋላ እሱ ነው የተቀበለኝ። አዲስ አበባ ነው ያለ መምህር ነው፣ እና ሚስት አገብቷል። መሀል ላይ እንግዲህ እኔ ሁለት ዓመት ሲሞ ላይ መሰለኝ ሚስት ያገባው፣ ነፍሰ ጡር ሆና ነው ያገኘኋት። ሚስቱ ወሰደኝ ቤቱ፣ በጣም ተንከባከቡኝ፣ ሚስቱም እሱም። ከዛ የተወሰነ ቀን ቆይቼ እኔም ክፍለ ሀገር ስለሆነ ወደ ክፍለ ሀገር ሄድኩ ማለት ነው። ከዛ በኋላ ከዛ ግን አዲስ አበባ እንደሄድኩኝ ከሱ ቤት እንዳረፍኩ አካውንቱን ስጠኝ ብሩን ምናምን አላልኩ። ዝም ብዬ ነው ወደ ክፍለ ሀገር የሄድኩት ማለት ነው፣ ሳልጠይቀው። ከዛ በኋላ ምንድን ነው የተፈጠረው? ከሄድኩ በኋላ ጸጥ ጸጥ አለና እኔ ደውዬ ብሩን ፈልጋለሁ፣ ስራ መጀመር ፈልጋለሁ ስለው እሺ አለኝ። እና አካውንቱን እንዴት ነው የምትልክልኝ ምናምን ስለው አይ እኔ ይዤልሽ እመጣለሁ አለኝ። እሺ ብዬ እውነቱንም መጣሱ ሲመጣ ከባህር ዳር ነው አልጋ ይዞ ያረፈው። እና ምናምን ስለውሽ ከሰው ጋር ሆኜ ነው ምናምን ምናምን እያለ ሊመጣ አልቻለም። እና ከዛ በኋላ መጣ ቤት እኛ ጋር መታ። አካውንቱን ሰጠኝ፣ ደብተሩን ብዬው ሰጠኝ። ሲሰጠኝ ሳየው ስንት ነው ያለው? ስልሳ አራት ሺህ ብር ይላል። እንግዲህ ሶስት ዓመት ነው የሰራው ብያችኋለሁ። እና ሳየው በጣም በቃ ደነገጥኩኝ፣ ለራሴ ማለት ነው እና መናገርም ምንም በቃ አቃተኝና ዝም አልኩ፣ ዝም ብዬ እና ይሄ ምንድን ነው ምናምን አልኩት። ስለው አይ ከኔ ጋና ያለውና እገለብጥልሽ ያለሆን አለ። እኔም እሺ ያልኩት፣ ምንም ጭራሽ ጭራሽ ማርያምን አልጠረጠርኩም። ደግሞ የኔን ብር እሱ ይበላል? በፍጹም በፍጹም። ምክንያቱም እሱ የቤተ ክርስቲያን ሰው ነው። በጣም በጣም ማለት ነው። ሲያገባን በቁርባን ነው ያገባው እኛ ጋም ቤተሰብን በቃ እንደ ልጅ ስለሚያየው እኔ ለማንም ብናገር የሚያምነኝ ሰው የለም እና በጣም በጣም ከባድ ነበረ። በቃ ማመናቃት ከዛ ሱም ተመልሶ ሄደ ማለት ነው። ደብተሩን ሰጠ፣ ተመልሶ ሄደ። ከዛ ኖ ደብተሩን ለሰጠኝ ምን አለ ብር ይፈልጋለሁ አለኝ። እኔም የምንድን ነው ምናምንም አላልኩም። እዛኛው ጋር አብሬ ይገለብጥልሻለሁ አብሬ ያለ እሺ ያልኩና ያለኝን ብር ሰጠሁት። እኔ የምፈልግ ነበር አወጣሁ። ከዛ በኋላ የተወሰነ ቀን ቆየና ተመልሶ ሄደ ወደ አዲስ አበባ ማለት ነው። ከዛ ስደውል ስልክ አያነሳም፣ በቃ ሚሴ ስጽፍ አይመልስም፣ ምንም ስል ምንም አይልም። በቃ ተናደድኩኝ። ቤተሰብም እንዲያውቅ አልፈለግኩም። ከዛ በኋላ ምን አደረኩኝ? ጓደኛው እዛው አንድ ትምህርት ቤት የሚያስተምር ዩኒቨርሲቲ አንድ ዩኒቨርሲቲ አብረው የተማሩ በጣም በጣም በጣም ጓደኛው የቅርብ ጓደኛው እኔ የማውቀው አሉ። በሱ ነው የማውቀው የእሱን ስልክ ስለማውቅ ደወልኩለት። እንዲህ እንዲህ ተፈጠረ፣ ብር እንደዚህ ብሎ እንደዚህ ያደረገኝና ስለው በፍጹም ሊያምነኝ ሊያምነኝ አልፈቀደም። ምክንያቱም እሱ የሚያውቀው በሌላ ነው። እንዴት እኔ ደግሞ እንዴት እንደዚህ ታድግ ትታያለሽ ብሎ እሱ ብቻ ከባድ ነው፣ እና በጣም አላመነኝም። እሺ በቃ እሺ፣ ጠይቀው ለማንኛውም ብዬ እሱን ሲጠይቀው እውነት እንደሆነ ነገረው፣ ግን ብሩን እንደሚሰጠኝ ነው የነገረው። እሱም ደወለልኝ እና ብሩን እሰጥሻለሁ ብሏል አለኝ። እሺ አልኩት። ጠበኩ በዚህን ቀና ላይ ያ ቀንም አለፈ በዚህ ቀን ማለ በሱ መንገድ ነው ማለት፣ እሱ ስልክ አጥፍቷል ምንም ነገር የለም፣ እና በጓደኛው ነው መልእክት ማገኘው። እና ለሶ ስነግረው እሺ ዛሬ ነገ እያለ ወራቶች ተቆጠሩ ማለት ነው። እኔም እየተናደድኩ እያለቀስኩ በጣም ማለት ነው ጥሩ ላይ ያልነበርኩ ከዛ አንድ ቀን ጓደኛው ነ ያለኝ አዲስ አበባ ነ ያለኝ። ከዛ እኔም ተነስቼ አዲስ አበባ ሄድኩኝ ማለት ነው። እና የሆነ ስብሰባ ነበራቸው እና የዛን ቀን እኔም መጀመሪያ ያገኘኝና ጓደኛው እዚህም ቦታ ጠብቄኝ ብሎኝ ሄደ። እሱንን ምሳን ብላ እዚህም ቦታ ብሎ ዞት መጣ ማለት ነው። ከመጡ በኋላ እኔን ሲያየኝ በቃ የሚገባበት ነው የጠፋው የሚገባበት ማለት ነው የእውነት በቃ መሬት ተከፍታ ብትውጠው ደስ ባለው። እግዚአብሔርን በጣም ማለት ነውእና በቃ እንዴት እንደተንቀጠቀጠ ሰውነቱ ሁሉ። ከዛ ለምንድነው ስልክ ያጠፋ ብሩ ሴት አለ የምንፈልገ ነው ብዬኔ ስጠይቀው በቃ በዚህን ቀን ብሎ ማለልኝ ማለት ነው። በዚህን ቀን በአንተ መንገድ ነው ለአንተ ሰጥቼ አንተ ትሰጣታለህ አለው ማለት ነው። ከዛ እሺ ብዬኔ ተመልሼ ወደ ቤቴ ሄድኩ ማለት ነው። ተነስቼ ከሄድኩ በኋላ ያ ቀን አሁንም አለፈ። አሁንም ሌላ ቀን ተባለ፣ ያ ቀንም አለፈ። አሁንም ሲባል ሌላ ቀን አለፈ። ምንም ሊሰጠኝ አልቻለም። ጓደኛውም በቃ ጓደኛው ጋር በጣም ተጣሉ እና የእሱንም ስልክ አጠፋበት ማለት ነው። ከዛ በኋላ እያለ እያለ ወራቶች ተቆጥረው ተቆጥረው ስንት ገቡ አስር ወር ሞላኝ ማለት ነው። ከዛ ቤተሰብም እኔው ስልክ ሳወራ ተደብቄ ነው ማወራ። ከዛ እህቴ የእህቴ ልጅ ያለች እና እሷን ምንድን ነው የምታወራው እስኪ ተከታታያት አለቻት። የእህቴ ልጅም ምን እንደማወራ ትከታተለኛለች፣ እየሰማች ለእህቴ ትነግራታለች ማለት ነው። እና በቃ እኔም እቤት ስለማልወጣ በቃ ጥሩ ላይ ስላልሆንኩ ሲጠይቁኝ ምንም ነው የምላቸው እና? ለምን ስራ ጀምሬም ሁሉ ሲልኝ አይ ጊዜው አይደለም፣ አሁን ምናምን እያልኩ ነበረ። ዝም በላቸው ሲባል ሲባል በቃ አንድ ቀን እህቴ የጠየቀች ነ ቆጭበ ያለች እና እንደዚህ እንደዚህ እያልሽ ታወሪያለሽ በስልክ ምንድን ነው የተፈጠረው ነገር ግልጹን፣ ብርሽን በልቶብሽ ነው አደለ ስትለኝ፣ በፍጹም ነው ያልኳት። በቃ ማነው ደግሞ እንደዛ ያለ ብዬ ኮስትር ብዬ በፍጹም አልበላኝም ብዬ አልኳት ስላት በቃ እሷ አለቀሰች። የእውነት ከኔ በላይ በጣም ስሜታዊ የሆነችና አለቀሰች። እህቴ ያው እህቴ፣ እኔ ማለት ሁለተኛ እናቴ ናት። እናታችን በልጅነታችን ስለሞተች ከእሷ ጋር ነው ያደግነው እና በቃ እሷ ናት ሁሉን ነገር እንትን የምትልን እና በቃ አለቀሰች። በጣም ተናደደች። ደወለችለት ስልኩ አይሰራም። ለሚስትየው ደወለች። ሚስትየው በፍጹም የእሷን ብር አይበላም አለች እና ከዛ በኋላ እንዲሁም ምስትየውም ስልኳን አጠፋች ማለት ነው። እና ከዛ እኔም በቃ ተውት፣ ከዚህ በኋላ ጤና ካለኝ ተመልሼ ሄጅ ከዚህ የበለጠ አገኛለሁ። ዋናው እኔ ሰላም መሆኔ ነው። ብር ምንም ሰውን አይቀይርም ማለት ብርና ሰው አንድ አይደለም። ስለዚህ ከቤተሰብ ጋር ቤተሰብና ቤተሰብ እንዲጣል አልፈለግኩም። እኔ መሄድ መረጥኩ ማለት ነው እና ወንድሜ ሰምቶ ትልቅ ወንድማችን አለ ቀጥ ብሎ ከአባትዮው ጋር ሄደ ማለት ነው። ከአባትዮው ጋር ሄዶ አባትዮውን ይዞት መጣ። አባትዮው መጥቶ ጠየቀኝ። እንዴ ሲጠይቀኝ ያለውን ነገር ነገርኩትና አባትዮው ደግሞ በቃ አባትዮ አለቀሰ። በቃ ለምን እንዴት እንደዚህ ያደርጋል? እኔ አሁን ቢኖረው ይሰጥሽ ነበር ግን የለኝም ብሎ እሱ ራሱ በጣም በቃ ተናደደ አደረ ሄደ ማለት ነው ደውሎ ጠየቀው ጠይቆታል እሰጣታለሁ ነው ያለው ሌላ መልስ አልሰጠውም ነግሮኛል ግን በቃ ማንም ሰው እንትን ሲለው እሰጣት አለው ዛሬ ነገ ዛሬ ነገ ነው የሚለው እያለ እያለ በቃ አስር ወር ከሞላይ በኋላ በቃ መሄድን ወሰንኩ ማለት ነው እና ማንም ቤተሰብ ሳይፈቅድልኝ ሳልጠይቅ ለበራሴ መንገድ ጀመርኩና ማለት ነው። ተመልሼ ሄድኩ ማለት ነው። ተመልሼ ሄድኩኝ ቤተሰብም እኔ ቤተሰብና ቤተሰብ እንዲጣላ ስላልፈለኩ ቤተሰብ ጋር እንዳትነካኩ አልኩኝ። የኔ መሄድ ማንም አይደግፍም ተመልሼ እንዲሄድ አይፈልጉም ነበረና ሄድኩኝ። ከሄድኩ በኋላ በቃ በስልክ እህቱ ደወለችልኝና በቃ ምንድን ነው ከእሱ ጋር የሆናችሁት? ምናምን ብላ ጠየቀችኝ። ነገርኳት ያለውን ነገር በቃ እኔ ራሴ ነው የምሰጥሽ አለችኝ። እኔ ራሴ በቃ በየወሩ የሚሆን የሆነ ነገር እያረግኩ እሰጥሻለሁ አለችኝ። ምንም የለም። እሱም ስልኩን አጥፍቶ ቀረ። ቤተሰብ ጋም አይገናኝም፣ ጭራሽ ጭራሽ ማለት ነው። ከኔም ጋር በፍጹም ከዛም በኋላ አለም በአካል በስልክም ተገናኝተን አናቅም። እኔም ላገኘው አልፈልግም። እሱም አፍሮ ነው መሰል በቃ እንትን አለ ከቤተሰብ ጋር እንኳን። አዎ ጥፋቴ ነው ይቅርታ አላለም ማለት ነው። እና እሱም ስልኩን ዘግቶ ነው የጠፋው። እኛም ከዛ በኋላ ረፉ አልኳቸውንም ቤተሰብ እንድትጣሉ አልፈልግም ስላቸው እነሱም ዝማሉ። እሱም እስከ ዛሬ ድረስ ማለት ነው ስልክም አይደውልም። ሲመጣም ቤተሰቦቹ ጋር ከኛ ጋር ይመጣም በፊት እንደ ልጅ የሚታይ የነበረው ሰው እና ምን ለማለት ፈልጌ ነው፣ በትንሹ ቢሆን እንድትማሩበት ስለፈለግኩ ነው። ምን አለ መሰላችሁ እኛ እዚህ አረብ ሀገር የምንኖር ሰዎች ሰውን በጣም ነው የምናምን። አለን ቤተሰብ ባዳና ምን አለን፣ እና ማመን የለብንም ማንንም ማመን የለብንም። አሁን እራስን ማመን እራሱ በጣም ከባድ ጊዜ ላይ ነው ያለ። ነው ስትመጡ የራሳችሁን አካውንት ክፈቱ። የራሳችሁን አካውንት ከፍታችሁ ቁጥራችሁን ይዛችሁ ነው፣ ቁጥራችሁን ይዛችሁ ነው። ቁጥራችሁን ደብተሩ እዛው ቤት ጥላችሁትና በራሳችሁ አካውንት ብር ስትልኩ አሁን ሁሉም ነገር በእጃችን ነው። ምንም ችግር የለም። ቁጥራችሁን ይዛችሁ ትመጡና በራሳችሁ አካውንት ትልካላችሁ ማለት ነው። ቤተሰባት ትርዱ አይለም መርዳት አለባችሁ፣ ግን ደግሞ ስትረዱ ይሄ ለኔ ለነገዬ፣ ይሄ ለቤተሰብ ተብሎ ነው እንጂ ሁሉንም ለቤተሰብ እንትን አትበሉ። ለእህት ለወንድም ለእናት ለአባት አትላኩ አትላኩ። በቃ በራሳችሁ አካውንት ላኩ። በራሳችሁ አካውንት በቃ ለቤተሰብ የምትሰጡትም በራሳችሁ አካውንት፣ የራሳችሁ የምታስቀምጡትም በራሳችሁ አካውንት ማለት ነው። እኔ አንድ ጓደኛ ነበረችኝ የእውነት አብረ የምንሰራ ከእህቷ ቤት ምናምን የምትሰራ እና የእኔን ታሪክ ነግሬያታለሁ። ታቃለች። ግን ሰባት ዓመት ሰርታ ስትሄድ በቃ ስትሄድ የሰባት ዓመት ብር የለም። ወንድሟ ነው በቃ ምን እንዳደረገው ራሷ አይታወቅም። እና ተመልስ አሁን መጣለች። ስለ እሷ ደግሞ ነግራችኋለሁ። የእውነት ማለት ነው። እና በቃ ከአንዳችን አንዳችንን መማር አለብን ከአንዳችን አንዳችን መማር አለብን። ምክንያቱም እኛ እናት አባት በእናት አባት ስንልክ ወይ ሌላ ሰው የሆነ ችግር ሲደርስበት አውጥተው ይሰጣሉ፣ ወይ የሆነ ነገር ሲሆን አውጥተው ይሰጣሉ። እነሱ የሚያውቁት በቃ ብር ይህን ታክል ብር መላኩን ነው እንጂ ምን እንስራ፣ ምን እናርክ፣ ምን እንሆን አያውቁም። እኛ እዚህ ምግብ የለም። ምግብ የሌለበት ቤት በጣም ብዙ ቤት አለ፣ በጣም ማለት ነው። እንቅልፍ እንቅልፍ የለም እንቅልፍ እንቅልፍ የሚባል የለም። እየሄድን እናንቀላፋለን፣ እየሰራን እናንቀላፋለን አይደለ። ስለዚህ ያ ሁሉ ማንም አይረዳንም? ማንም ማለት ነው። ስለዚህ እኛ ራሳችን በቃ ራሳችን በራሳችን ውሳኔዎችን መወሰን አለብን። ምክንያቱም በራሳችን አካውንት የራሳችንን የነጋችን ነገን እያሰብን ማለት ነው። ለቤተሰብ የምንረዳውን ደግሞ ለቤተሰብ ለራሳቸው በራሳቸው አካውንት አድርጉ። ስለዚህ እየተማማርን እየተደጋገፍን እንኑር እላለሁ። እና አዲስ ዩቱብ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ሌላ ቪዲዮ ይዤላችሁ እስከምመጣ ድረስ ሰላም ሆኖ፣ አመሰግናለሁ። ባይ